ሰላም ነው። አለ ደህና ናችሁ? ደህና ነሽ? ደህና ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ና ደህና ነን። በያዚያኔ ወዲያ ፈጥሮ ተረፍ እኮ ነሽ አንቺ ማስተ ሼር አድርግላችሁ ለሌሎቹ አይገቡም። እንኳን አንዳንዴ መስይት ናት ነይ ገብ ዛሬ እኮ ብዙ ሰርተናል። አብርሃም ጋር ቅልቅር ሰርተናል። አብርሃም ብቻ ለምን አላካችሁልኝም? ለምን አላካችሁልኝ? አብርሃም ኃላፊዎች ጋር ሁላችሁም አንድ ሆነን ማለት ነው ሰርተናል። ለምን አላካችሁልኝም? እኔ ለምን ለኔ አይላክልኝ? ጀስት የሰራችሁትና ሁሉ ነው።

ሌላ አም እንኳን አይደብርም አይሰማም። ጣፋጭ ሆቴል ዛሬ ቀን ዛሬ ግን የገስት ቀን መሰለኝ። ዛሬ በሰላም ነው ነው

እኔ ግን በበኩሌ ማለት ነው የሰርፍ ፎቶ ግን ፖስቲቭ ሰሜኝ ማህሩ፣ ይሄ ቀን ታስታውሻለሽ? ይሄ ፎቶ አለኝ እኔ ጋር ይሄ ሶስቱም ሩታ ለመጀመሪያ ጊዜ እንዴት ሰላም።

ይሄ ሆኖ ፎቶ ራሱ፣ ቆይ አሳያቸው። ነው ራሱ። እሺ ቆይ ናይማ።